አዎ እና ምን ልል ፈልጌ ነው የእውነት ነው እኮ እምላችሁ መምሩን ቢሆን ስብከተ ወንጌል ላይ ቁሞ ለህዝበ ክርስቲያኑ ትምህርተ ወንጌል እየሰጠ በቀጥታ ትዝ የሚለው 400 ሺህ ብር እንጂ ፍጹሙን ስለ ወንጌሉ ባፉ ይናገረውን እንጂ ከአንደበቱ አይደለም ሰውዬ እያስተማረ ያለው ይሄ የሚታየው ፊት ለፊት የበላው ሰውዬ እና በእውነት አንዳንድ ጊዜ በጣም አዝናለሁ። እና ልክ ያ የበላቸው ሰውዬ ወጥቶ ሙስና ኃጢአት ነው፣ ወንጀል ነው፣ የሰው ገንዘብ አትቀሙ ሲል አፍራለሁ። እንደው እግዚአብሔር እንደ መብረቅ አይወርድም እንዴላለሁ አንዳንዴ ካለው ከስሜታዊ ስለሆንኩኝ። በእርግጥ እግዚአብሔር ቢዘገይም የሚቀድመው የሌለ አምላክ ነው። ፍርድን ወዲያው ላይ ያደርግ ይችላል። እንደኛ ተናዶ ወዲያው በዱላ ሊመታን ላይሆን ይችላል። የኛ ችኩሎች ስለሆነ እንናገራለን። በአንድም ይሁን በሌላ ያን የሰበሰበውን ገንዘብ እንደሚያወጣው ግልጽ ነው። በተለያየ ሕመም ምክንያት ሊሆን ይችላል። በቤተሰብ ምክንያት ሊሆን ይችላል። የማንም ሆስፒታል ማድለቢያ ወይም ሆስፒታል ማስፋፊያ ነው የሚሆነው ያ ገንዘብ ብዬ ነው የማስበው። ምክንያቱም እግዚአብሔር ዝም አይልማ፣ ፍርድ ይሰጣል። እንግዲህ ሁላችንም አልቅሰናል። ሁላችንም በዚህ መንገድ ላይ እያለፍን ሰዎች ስለሆነ ነው የምነግራችሁና፣ ብዙዎቹ ተስፋ ቆርጠዋል። ቅድም አንድ ወንድሜ ሲናገር ነበረ። በዚህ መንገድ ላይ ምንድነው፣ በጣም የተመሰከረላቸው በእውቀታቸው፣ በመሀይሌታቸው የተመሰከረላቸው ከሌ ሊቅ ናቸው እኮ የዜማው የድጓው፣ ወይ የሚያቋቋሙ ሊቅ፣ የቅኔው ሊቅ የተባሉት እኔ ብዙዎች አውቃለሁ አንድ በጣም በሙያው በቅኔው የተመሰከረለት ልጅ የስሚንቶ ምንድነው፣ የሲሚንቶ ሱቅ ላይ ሲሚንቶ ጫኛ ወራጅ ነው። በጣም አዝናለሁ። ማይኩን ይዞ ወደ ምረት ላይ ሲቆም ያለው ግርማ፣ ለሰዎች ያለው ለዛ፣ አንዳንዴ ለዛ የሚባል ነገር አለ እንደው ከትምህርቱ ይልቅ አዋስቶ በሚገባ መልኩ ለሚመናኑ የሚያስረዳበት አንደበት የተሰጠው ሰው ስሚንቶ ሲሸከም ወገቡ ይሄ ገሮ አይስራ አይደለም። የሰው ልጅ መስራት አለበት። ይሄ ደሞዝ ሊያስተዳድር እኮ አይደለም አይችልም። ግን ለዛ የተፈጠረ ሰው ነበረ። ለትምህርት ለስብከት፣ ሕዝቦችን ተናግሮ የማሳመን አቅም ያለው ሰው በሕይወት ያውቃለሁ፣ እስካሁን ድረስ እንግዲህ እንደዛ ካለዚያ ደግሞ የካባ የሚባል ድንጋ መፍለጥ በሱ የተሰማሩ ያቋቋመ መምህራኖች የኔ ጓደኞች ያውቃሉ። የእውነት ነው የምላችሁ። እኔ እንደው እንዳለመታደል ሆኖ ያው ፎቅ ላይ ወድቄ ትንሽ ከባድ ነው። የኔን ታሪክ ብዙዎች ያውቁት ይሆና እዚህ የሚያሉና፣ እንዴ እንዴ የኔታ አሁን አወቅኩት፣ ከዚህማን ያውቁታል። አዎ በሚገባ በሚገባ በቃ እሱ ላይ አይተውታል ወይ ሶን ቪዲዮም አይቼዋለሁ። እንደውም እንደሰማሁት ከሆነ ደግሞ በእንደዚህ ያለ ሶሻል ሚዲያ እንዳይቀርቡ እኛ እንደግፎታለን ተብለዋል የሚባል ወሬ ሰምቻለሁ። ዛሬ ተደገፉ አልተደገፉ፣ አዎ ብለው ነበር በጊዜው። እውነት ለመናገር ዝም ብለው ነው፣ ይሄ አፍ ማስዘጊያ ነው። እና ለምን እኔ ትንሽ እየተናገርኩኝ ጠንከር ያሉ ሀሳቦችን እያነሳው ስለነበረ ያችን ለማረሳሳት የሚመስል ሽንገላ ነበር በጊዜው። ነገሩ ዝም ብሎ ነው፣ እንዲሁ ነው የቀረው እና ተደውሎልኝ ነበር። በነገራችን ላይ ለምን ይበቃን፣ ከዚህ በኋላ እኛ ባለማወቅ ነው። ችግር የለም ከዚህ በኋላ እርሶ ባይችሉ እንኳን በሌላ ነገር የሚተካበትን መንገድና እንትንላ ላናመቻቻለን የሚል ነገር ነበር። ጠንከር ያሉ ሀሳቦችን ስለምሰጥ ነው የተጎዳሁበት። አዝች ላይ ጥያቄ እኔ ጓደኛ ነ ያወራኝ እሶ ቀጥታ ከክፍለ ሀገር እንደመጡ አዲስ አበባ ደረሱ። አዲስ አበባ ሲደርስ ያቋቋመ መምህር ስለሚፈለግ በአቋቋም መምህር ተወዳደሩ ተወዳድረው አንደኛ ደረጃ ወጥተዋል አሉ። ከወጡ በኋላ ግን ውድድሩ ቢያልፉም ይህን ያህል ብር ካልከፈሉ አይቀጠሩም ተባሉ። በዛ መሀል ላይ ይህን ብር እሶ የለዎትም። መክፈልም አልቻሉ። እሶ ባለ መቻሉት በእሶ ቦታ ላይ የከፈለው ሰውዬ አንደኛ ደረጃ ተብሎም ቤተክርስቲያን እንደተቀጠረ መረጃው ተለቋል። እንግዲህ እኔ አሁን አላውቅሁትም። በዛ አካል በቪዲዮቱ ላይ አይቼዋለሁ። በእኔ ቤት ቀጥታውን ከመጡ እስቲ ትክክል እናገሩ። ትክክል ነው። ምንድነው ያው ቃሉ ተናግረዋን እኮ መምህርዬ፣ ያው ግልጽ ነው። አንተ ብዬ ብናገር ደስ ይለኛል ብዬ ነው እንደወንድም ስላየው። አላ ትክክል ነው። ያው ፈጀሎታለሁ አባታችን። እሺ እና ነገሮቹ እንደዛ ነው። እንግዲህ ከጉባኤ እንደመጣው ነው ውድድር አለፍኩ። እንግዲህ የቅጥር ደብዳቤ ማጻፍ ስለነበረ የቅጥር ደብዳቤ ይዞ ነው ለአስተዳደር የሚሄደውና በዛ ሰዓት እኔ አላቅም። እንግዲህ የክፍለ ሀገር ልጆች ነን ሁላችንም እና አናቅም፣ እውነት ለመናገር ከዛ መተን እንደው ሙስና ማለት ምንድነው የሚለውን እንኳን የምናውቀው ጉዳይ የለም። ቤተክርስቲያን ይፈጸማን ተብሎ እንደው በአንድ አይምሮ ሊታሰብ የማይችል ጉዳይ ነው። እኔ በዛ ሰዓት አርባ ሺ ነበረ አርባ ሺ ብር ማለት አሁን እንግዲህ ተባስቶ ወደ 400 500 ሺ ነውና፣ የ400 ሺ አራም 40 ሺ ብር ቀርቶ 400 ብር የለኝ ከምን ይመጣል? የዛ ሰዓት እኮ አንድ በሬ ቢሸጥ 4000 ወይ 5000 ነው። እዛ በክፍለ ሀገር እንዳሁኑ አይደለም። እና በዛ ሰዓት ያብር ባለመኖሩ እኔም ወደ ቀን ስራ ገባው። እንደሚታወቀው እንደው ቀለል አድርጌ ዝም ብሎ ለማውራት ሳይ አንደኛው በሚገባ ከስንት መምህራን ነው የተወዳደረው፣ እዛ ሰዓት እሺ። እንግዲህ ከ15 መምህራን መካከል እድል ወደኔ መታ ነበር። እኔ ከነሱ በልጨ ሳይሆን አንዳንድ አንድ ጊዜ እንግዲህ በመወዳደር ላይ ማሸነፋ አለ መሸነፋ አለ፣ የታወቀ ነው። እሺ እና ነገሮች አልሆኑም። እኔ ምንድነው ተስፋ ሳልቆርጥ ስራ ነው የገባሁት። መስራት የሚችሉ እጆች ነበሩኝ መራመድ እንደማንኛውም እግሮች ነበሩኝና በቀጥታ ስራ ገባው። ሞያ አለመድኩኝ። ሐናጺ ሆንኩኝ። ሐናጺ ሆንኩኝ እዛ በወር የሚገኘውን ደመወዝ እውነት ለመናገር በሰባት ቀን ቅዳሜ ቅዳሜ በሚከፈለው ደመወዝ አገኝ ነበር። ይሄ ግልጽ ነው። ትንሽ ብርም አጠራቅሜ ነበረ፣ ለመቀጠሪያ የሚሆን ብር ነበረ። ግን በኋላ ላይ ስሜቴ ትንሽ ስለተጎዳ በፍጹም ሀሳቤን ሁሉ ረሳሁት፣ ወደዛ መመለሱንና እንዲሁ ሲያደርሰኝ ክብረ ባል ሲሆን ወይም ሰንበት ሲሆን ሌሊት እጄ መዝሙር አብሬ ላልቆም እችላለሁ ግን እንዲሁ ክብረ በዓል ከሆነ ግን አብሬ ከአገልግሎት ሳተፍ ነበር። ስራዬን እሰራ ነበር። እንግዲህ ወደ ተወሰነ አንድ ዓመት ያህል አካባቢ እንደቆየው ያህል እንግዲህ ወደኩ ማለት ነው። አወዳደቄም በጣም ከባድ የሚባል ጉዳት ሰባተኛ ፎቅ ላይ ከሰባት ፎቅ እና ሰባተኛ ፎቅ ላይ ወደኩኝ በቃ። ህይወት እንዲህ ብሎ ተሰነካክሎ ቀረ ማለት ነው። አሁን መራመድ ትንሽ አይችሉም። አይ የለም፣ ከባድ ነው። እንግዲህ ክቡራን አድማጮቻችን በላይም ከላይም ቁጭላችሁ ምታዳምጡ ልትኖሩ ትችላላችሁ። ከውስጥም ያላችሁ እንግዲህ እኔ እግዚአብሔር ምስክሬ ነው። ታሪካቸውን አውቃለሁ። በጓደኛዬም ለቋቸው አይቻለሁ። ዜማ ኢትዮጵያ ላይ ተለቀዋል። ጓደኛዬም አልቅሷል። ይሄን ሲደቀው አልቅሷል። እኔም አልቅሻለሁ፣ አይቸው አልቅሻለሁ። ግን ያ አናገርኩትም እንደውም አንድ ቀን እናናግራቸው ምናምን፣ አይ ከሀገረ ስብከቱ ተደውሎላቸው ደግሞ ወደ ሚዲያ እንዳይወጡ የሱን ጉዳይ እንሸፍናለን እኛም አጥፍተናል። በድል ነውታል። ስለዚህ ወደፊት አገረ ስብከቱ ቦታ ይሰጥዎታል። ስለዚህ ደግሞ ወደ ሚዲያ እንዳይመጡ ተብለው ቦታ ሊሰጣቸው ነው የሚል ጓደኛዬ ነግሮኛል። አሁን ግን እ በአካል ወሬውን አውቀዋለሁ። በአካል መጥተው እኔ ቤት በመገኘት እንግዲህ እኔም እግዚአብሔርን አመሰግናለሁ ከሰው ጋር እንዳወራም እድሉ ስለሰጠኝ አመሰግናለሁ። ግን የምታዩዋቸው ያቋቋመ መምህር ናቸው። በጣም ድምፃቸውን ብትሰሙ እንደውም በዛ አጋጣሚ አንድ ወረብ እንዲያቀርቡልን እስ በኋላ እናመቻቻለን። በሙስና ምክንያት የሚከፍቱት በማጣታቸው ከቤተክርስቲያን ተባረው የቀን ሥራ ሲሰሩ ቆይተው በኋላ ራሳቸውን አሻሽለው ወደ ኢኮኖሚ መጥተው እንደገና ያቺ የመጀመሪያዎቹ እድላቸው ተከትላቸው መጣ። ከፎቅ ላይ ወርቀው እንግዲህ አሁን በወርች ላይ ናቸው ተቀምጠው ያሉ እና ይህንን በሶሻል ሚዲያ ላይ ያላየ ሰው የለም እና እንግዲህ እንዲህ ያለ ግፍ፣ እንዲህ ያለ መከራ፣ እንዲህ ያለ በቤተክርስቲያን ቆሎ ቆርጥሞ ውሃ ጠጥቶ ተርቦ ተጠምቶ አቋቋምን ያህል ትምህርት እኮ በቃል ወስኖ ለመያዝ በጣም በጣም በጣም በጣም ልፋትና ድካሙ የምናውቀው እኛ ነው። እና እንዲህ ያሉ መምህራኖች እንዲሁ ነው የተቀመጡበት ዘመን ላይ ደርሰን እኔም እንዳጋጣሚ ይህን እያረሳሁት እሳቸውም ገቡ። እንግዲህ እንደምታዳምጡት እየሰማችኋቸው ነው። እና ይሄ አሁን እንደ ታሪክ እንደ ወሬ በአውራው ወሬ አሉ ሊሆን ይችላል። ግን በአካል ነው እንግዲህ እሳቸው የመጡ እና በጣም የሚያሳዝን ነው። እኔ ያዝኛለሁ። እዚህ ቀደም አሁንም፣ እግዚአብሔር ከእሷ ጋር ይሁን። እንግዲህ አሁን እንዳልኩ በታሪክ አውቃቸዋለሁ ቪዲዮአቸውንም አይቻለሁ፣ ግን አላውቃቸውም። እንግዲህ አሁን እንዳጋጣሚ ነው ከኔ ቤት የሚገቡሳቸው ገብተው ያውቁም የማውቀውን ታሪክ በኔ ቤት መጥተው እንደዚህ በመስማቴ በአንድ ጎን እንግዲህ ማረጋገጫ የምንለው ነገር አለ። ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው እኔ በቪዲዮ አይቼዋለሁ፣ ግን ደግሞ በአካል ከኔ ቤት መጥተው የን ችግራቸው እንደዚህ መስማቴ አንደኛ እኔ አልቅሻለሁ። ቪዲዮውን አይቼ አልቅሻለሁ።